መጽሐፈ ነገሥት ካልዕ ምዕራፍ አስር ለአካብም በሰማርያ ሰባ ልጆች ነበሩት። እዩም ደብዳቤ ጻፈ፣ የአካብን ልጆች ለሚያሳድጉ ለሰማርያ ታላላቆችና ሽማግሌዎች ይህ ደብዳቤ አሁን በደረሳችሁ ጊዜ የጌታችሁ ልጆች ሰረገሎችና ፈረሶችም የተመሸገችም ከተማ መሣሪያዎችም በእናንተ ዘንድ አሉና ከጌታችሁ ልጆች ደስ የሚያሰኛችሁንና የሚሻላችሁን ምረጡ፣ በአባቱም ዙፋን አስቀምጡት፣ ስለ ጌታችሁን ቤት ተዋጉ ብሎ ወደ ሰማርያ ሰደደ። እነርሱ ግን እጅግ ፈርተው፣ እነሆ ሁለቱ ነገሥታት በፊቱ ይቆሙ ዘንድ አልቻሉም እኛስ እንዴት እንቆማለን አሉ። የቤቱ አለቃ የከተማይቱም አለቃ ሽማግሌዎችና ልጆቹን የሚያሳድጉ እኛ ባሪያዎች ነን ያዘዝህንንም ሁሉ እናደርጋለን፣ ንጉሥም በላያችን አናነግሥም፣ የምትወደውን አድርግ ብለው ወደ ኢዩ ላኩ። ሁለተኛም ወገኖቼስ እንደሆናችሁ ነገረኝንም ከሰማችሁ የጌታችሁን ልጆች ራስ ቁረጡ፣ ነገም በዚህ ሰዓት ወደ ኢዝራኤል ወደ እኔ ይዛችሁ ኑ ብሎ ደብዳቤ ጻፈላቸው። የንጉሡም ልጆች ሰባው ሰዎች በሚያሳድጓቸው በከተማይቱ ታላላቆች ዘንድ ነበሩ። ደብዳቤውን በደረሳቸው ጊዜ የንጉሡን ልጆች ሰባውን ሰዎች ይዘው ገደሏቸው። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ኢይዝራኤል ላኩ። መልእክተኛም መጥቶ የንጉሡን ልጆች ራስ ይዘው መጥተዋል ብሎ ነገረው። እርሱም እስከ ነገ ድረስ በበሩ አደባባይ ሁለት ክምር አድርጋችሁ አኑሯቸው አለ። በነጋውም ወጥቶ ቆመ። ህዝቡንም ሁሉ እናንተ ንጹሐን ናችሁ፣ እነሆ ጌታዬን የወነጀልሁ የገደልሁትም ምኔ ነኝ። እነዚህንስ ሁሉ የገደለ ማን ነው? እግዚአብሔር በአካብ ቤት ላይ ከተናገረው ከእግዚአብሔር ቃል በምድር ላይ አንዳች እንዳይወድቅ አሁን እወቁ። እግዚአብሔር በባሪያው በኤልያስ የተናገረውን አድርጓል አላቸው። እዩም ከአካብ ቤት የቀረውን ሁሉ፣ ታላላቆቹንም ሁሉ፣ ወዳጆቹንና ካህናቱን ማንም ሳይቀር በኢዝራኤል ገደላቸው። ተነስቶም ወደ ሰማሪያ ሄደ። በመንገድም ወዳለው ወደ በግ ጠባቂዎች ቤት በደረሰ ጊዜ እዩ ከይሁዳ ንጉሥ ከአካዝያስ ወንድሞች ጋር ተገናኝቶ እናንተ እነማናችሁ? አለ። እነርሱም እኛ የአካዝያስ ወንድሞች ነን፣ የንጉሡንና የቴጌቱን ልጆች ደህንነት ለመጠየቅ እንወርዳለን አሉት። እርሱም በሕይወታቸው ያዟቸው አለ። ያዟቸውም በበግ ጠባቂዎችን ቤት አጠገብ ባለው ጉድጓድ አርባ ሁለቱን ሰዎች ገደሏቸው። ማንንም አላስቀረም። ከዚያም በሄደ ጊዜ የሬካብን ልጅ ኢዮናዳብን ተገናኘው። ደህንነቱንም ጠይቆ ልቤ ከልብ ጋር እንደሆነ ያህል ልብ ከልቤ ጋር በቅንነት ነውን አለው። ኢዮናዳብም እንዲሁ ነው አለው። ኢዩም እንዲሁ እንደሆነስ እጅህን ስጠኝ አለ። እጁንም ሰጠው። ወደ ሰረገላውም አውጥቶ ከእርሱ ጋር አስቀመጠውና ከእኔ ጋርና ለእግዚአብሔርም መቅናቴን እይ አለው። በሰረገላውም አስቀመጠው። ወደ ሰማርያም በመጣ ጊዜ ለኤልያስ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከአካብ በሰማርያ የቀረውን ሁሉ ገደለ። እዩም ሕዝቡን ሁሉ ሰብስቦ አካብ በዓልን በጥቂቱ አመለከው፣ እዩ ግን በብዙ ያመልከዋል። አሁንም የበዓልን ነቢያት ሁሉ፣ አገልጋዮቹንም ሁሉ፣ ካህናቱንም ሁሉ ወደ እኔ ጥሩ፣ ማንም አይቅር ለበዓል ታላቅ መሥዋዕት አቀርባለሁ የቀረውም ሁሉ በሕይወት አይኖርም አላቸው። እዩም የበዓልን አገልጋዮች ያጠፋ ዘንድ በተንኮል ይህን አደረገ። እዩም ለበዓል ዋና ጉባኤ ቀድሱ አለ። እነርሱም አወጁ። እዩም ወደ እስራኤል ሁሉ ላከ። የበዓልም አገልጋዮች ሁሉ መጡ። ሳይመጣ የቀረ አንድ ስንኳ አልነበረም። ወደ በዓልም ቤት ገቡ። የበዓልም ቤት ከዳር እስከ ዳር ሞልቶ ነበር። ዕቃ ቤቱንም ለበዓል አገልጋዮች ሁሉ ልብስ አውጣ፣ አለው። ልብሱንም አወጣላቸው። እዩም የሬካብም ልጅ ዮናዳብ ወደ በዓል ቤት ገቡ። የበዓልንም አገልጋዮች መርምሩ፣ ከበዓል አገልጋዮች ብቻ በቀር እግዚአብሔርን ከሚያመልኩ ወገን በእናንተ ዘንድ አንድ እንኳ እንዳይኖር ተመልከቱ አላቸው። የሚቃጠል መሥዋዕትና ሌላ መሥዋዕት የሚያቀርቡ ዘንድ ገቡ። እዩም በእጃችሁ አሳልፌ ከምሰጣችሁ ሰዎች አንድ ሰው ያመለጠ እንደሆነ ነፍሱ በዚያ ነፍስ ፋንታ ትሆናለች ብሎ በውጭ ሰማንያ ሰዎችን አዘጋጅቶ ነበር። የሚቃጠለውንም መሥዋዕት አቅርበው በፈጸሙ ጊዜ እዩ ዘበኞቹን እና አለቆቹን ግቡና ግደሏቸው አንድም አይውጣ አሏቸው። በሰይፍም ስለት ገደሏቸው። ዘበኞችና አለቆቹም ወደ ውጭ ጣሏቸው። ወደ በዓልም ቤት ከተማ ሄዱ። ከበዓልን ቤት ሐውልቶችን አወጡ፣ አቃጠሏቸውም። የበዓልን ሐውልት ቀጠቀጡ፣ የበዓልንም ቤት አፈረሱ። እስከ ዛሬም ድረስ የውዳቂ መጣ ያደረጉት። እንዲሁም እዩ በዓልን ከእስራኤል አጠፋ። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮርባም ኃጢአት በቤተልና በዳን ከነበሩት ከወርቁም ቦሶች እዩ አልራቅም። እግዚአብሔርም እዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአካብ ቤት ላይ አድርገሃልና ልጆችህ እስከ አራት ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። ኢዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም እስራኤልንም ካሳተው ከኢዮርባም ኃጢአት አልራቀም። በዚያም ወራት እግዚአብሔር እስራኤልን ይከፋፍላቸው ዘንድ ጀመረ። አዛሄልም በእስራኤል ዳርቻ ሁሉ መታቸው በዮርዳኖስ ምስራቅ ያለውን የገላአድን አገር ሁሉ በአርኖን ወንዝ አጠገብ ካለችው ከአሮኤር ጀምሮ የጋድንና የሮቤልን የምናሴንም አገር ገላአድንና ባሳንን መታ። የቀረውም የእዩ ነገር የሠራውም ሥራ ሁሉ ጭከናውም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? እዩም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። በፋንታውም ልጁ ዮአካዝ ነገሰ። እዩም በሰማርያ በእስራኤል ላይ ነገሰበት ዘመን 28 ዓመት ነበረ። መጽሐፈ ነገሥት ካልዕ ምዕራፍ 11 የአካዚያስም ልጅ ጎቶልያ ልጇ እንደሞተ ባየች ጊዜ ተነስታ የመንግስትን ዘር ሁሉ አጠፋች። የንጉሱ የኢዮራም ልጅ አካዚያስ እህት ዮሳቤት የአካዚያስን ልጅ ኢዮአስን ወስዳ ከተገደሉት ከንጉስ ልጆች መካከል ሰረቀችው፣ እርሱንና ሞግዚቱንም ወደ እልፍኝ ወሰደች እንዳይገደልም ከጎቶሊያ አሸሸጉት። በእርሷም ዘንድ ተሸሽጎ በእግዚአብሔር ቤት ስድስት ዓመት ያህል ተቀመጠ። ጎቶሊያም በምድር ላይ ነገሰች። በሰባተኛውም ዓመት ዮዳሄ ልኮ በካራውያንና በዘበኞች ላይ ያሉትን የመቶ አለቆች ወሰደ። ወደ እግዚአብሔርም ቤት አገባቸው። ከእነርሱም ጋር ቃል ኪዳን አደረገ። በእግዚአብሔርም ቤት አማላቸው። የንጉሱንም ልጅ አሳያቸው። እንዲህም ብሎ አዘዛቸው። እንዲህ አድርጉ፤ በሰንበት ቀን ከምትገቡት ከእናንተ ከሦስት አንዱ እጅ የንጉሥን ቤት ዘብ ጠብቁ፤ ከእናንተ ከሦስት አንዱ እጅ በሱር በር ሁኑ፤ አንዱም እጅ ከዘበኞች ቤት ኋላ ባለው በር ሁኑ፤ ቤቱንም ጠብቁ፣ ከልክሉ። ከእናንተም በሰንበት ቀን የምትወጡት ሁለቱ እጅ በንጉሥ ዙሪያ ሆናችሁ የእግዚአብሔርን ቤት ጠብቁ፤ ንጉሡንም በዙሪያው ክበቡት፤ የጦር ዕቃችሁም በእጃችሁ ይሆን። በሰልፋቹሁ መካከል የሚገባ ይገደል። ንጉሱም በወጣና በገባ ጊዜ ከእርሱ ጋር ሆኑ። መቶ አለቆችም ካህኑ ዮዳህ ያዘዘውን ሁሉ አደረጉ። ከእነርሱም እያንዳንዱ በሰንበት ይገቡ የነበሩትን በሰንበቱ የሚወጡ የነበሩትን ሰዎች ይዘው ወደ ካህኑ ወደ ዮዳህ መጡ። ካህኑም በእግዚአብሔር ቤት የነበረውን የንጉሱን የዳዊትን ጋሻና ጦር ሁሉ ለመቶ አለቆች ሰጣቸው። ዘበኞቹም ሁሉ እያንዳንዳቸው የጦር ዕቃቸውን በእጃቸው ይዘው በንጉሱ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሰዊያውና በቤቱ አጠገብ ቆሙ። የንጉሱንም ልጅ አውጥቶ ዘውዱን ጫነበት፣ ምስክሩንም ሰጠው። ቀብተውም ንጉሥ አደረጉትና ንጉሱ ሺህ ዓመት ይንገስ እያሉ እጃቸውን አጨበጨቡ። ጎቶሊያም የሰራዊቱንና የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች። እነሆም ንጉሱ እንደተለመደው በአምዱ አጠገብ ቆሞ ከንጉሱም ጋር አለቆችና መለከተኞች ቆመው አየች። የአገሩም ሕዝብ ሁሉ ደስ ብሏቸው ቀንደ መለከት ይነፉ ነበር። ጎቶሊያም ልብሷን ቀዳ፣ አመፅ ነው አመፅ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የመቶ አለቆች፣ ወደ ሰልፉ መካከል አውጧት የሚከተላትንም በሰይፍ ግደሉት ብሎ አዘዛቸው። ካህኑ በእግዚአብሔር ቤት አትገደል ብሏልና፣ እጃቸውንም በእርሷ ላይ ጫኑ። በፈረሱም መግቢያ መንገድ ወደ ንጉሥ ቤት ወሰዷት፣ በዚያም ገደሏት። ዮዳሂም የእግዚአብሔር ሕዝብ ይሆኑ ዘንድ በእግዚአብሔርና በንጉሡ በሕዝቡ መካከል ቃል ኪዳን አደረገ። ደግሞም በንጉሡና በሕዝቡ መካከል ቃል ኪዳን አደረገ። የአገሩም ሕዝብ ሁሉ ወደ በዓል ቤት ሄደው አፈረሱት፣ መሰዊያዎቹንና ምስሎቹን አደቀቁ። የበዓልንም ካህን ማታንን በመሰዊያው ፊት ገደሉት። ካህኑም ለእግዚአብሔር ቤት አስተዳዳሪዎችን ሾመ። መቶ አለቆቹንና ካራውያንንም ዘበኞችንና የአገሩንም ሕዝብ ሁሉ ወሰደ። ንጉሡንም ከእግዚአብሔር ቤት አወረዱት፣ በዘበኞችን በር መንገድ ወደ ንጉሡ ቤት አመጡት። በነገሥታቱም ዙፋን ተቀመጠ። የአገሩም ሕዝብ ሁሉ ደስ አላቸው፣ ከተማይቱም ጸጥ አለች። ጎቶልያንም በንጉሡ ቤት አጠገብ በሰይፍ ገደሏት። መጽሐፈ ነገሥት ካልዕ ምዕራፍ 12 ኢዮአስም መንገሥ በጀመረ ጊዜ የሰባት ዓመት ልጅ ነበረ። በኢዩ በሰባተኛው ዓመት ኢዮአስ መንገሥ ጀመረ። በኢየሩሳሌምም አርባ ዓመት ነገሰ። እናቱም ሳቢያ የተባለች የቤርሳቤ ሴት ነበረች። ካህኑ ዮዳሄም ያስተምረው በነበረ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበር። ኢዮአስም ካህናቱን ወደ እግዚአብሔር ቤት የሚገባውን የተቀደሰውን ገንዘብ ሁሉ፣ ስለ ነፍሱም ዋጋ የሚቀርበውን ገንዘብ፣ በልባቸው ፈቃድ ወደ እግዚአብሔር ቤት የሚያመጡትን ገንዘብ ሁሉ ካህናቱ እያንዳንዱ ሰው ከሚያመጣው ይውሰዱ፣ በመቅደስም ውስጥ የተናዱትን ይጠግኑበት አላቸው። ነገር ግን እስከ ንጉሱ እስከ ኢዮአስ እስከ ሀያ ሦስተኛው ዓመት ድረስ በመቅደሱ ውስጥ የተናዱትን ካህናቱ አልጠገኑትም ነበር። ኢዮአስም ካህኑን ዮዳሄንና ካህናቱን ጠርቶ በመቅደሱ ውስጥ የተናዱትን ስፍራዎች ስለምን አትጠግኗቸው? ከእንግዲህ ወዲያ ገንዘቡ ለቤቱ መጠገኛ ይሰጥ እንጂ ከሚያመጡት ሰዎች አትቀበሉ አላቸው። ካህናቱም ከሕዝቡ ገንዘቡን አንወስድም በቤቱም ውስጥ የተናዱትን አንጠግንም ብለው እሻሉ። ካህኑ ዮዳሄ ግን ሳጥን ወስዶ መክደኛውን ነደለው። በመሠዊያውም አጠገብ ወደ እግዚአብሔር ቤት በሚገቡበት መግቢያ በስተቀኝ አኖረው። ደጁንም የሚጠብቁ ካህናት ወደ እግዚአብሔር ቤት የሚመጣውን ገንዘብ ሁሉ ያኖሩበት ነበር። በሳጥንም ውስጥ ብዙ ገንዘብ መኖሩን ባዩ ጊዜ የንጉሡ ጸሐፊና የካህናቱ አለቃ ይመጡ ነበር። በእግዚአብሔርም ቤት የተገኘውን ቆጥረው በከረጢቱ ውስጥ ያኖሩት ነበር። የተመዘነውንም ገንዘብ የእግዚአብሔርን ቤት ለመስራት በተሾሙት እጅ ይሰጡ ነበር የተናደውን የእግዚአብሔርን ቤት ለመጠገን መክፈል ለሚያሻው ሁሉ ድንጋይና እንጨት ይገዙ ዘንድ የእግዚአብሔርን ቤት ለሚሰሩ አናጤዎችና ሰራተኞች፣ ግንበኞችና ድንጋይ ወቃሪዎች ይሰጡት ነበር። ነገር ግን ወደ እግዚአብሔር ቤት ከሚመጣው ገንዘብ ለእግዚአብሔር ቤት የሚሆኑ የብር ጽዋዎችንና ጉጠቶች፣ ድስቶችም፣ መለከቶችም፣ የወርቅና የብር ዕቃዎችም አልተሰሩም ነበር። ነገር ግን ለሚሰሩት ይሰጡት ነበር፤ የእግዚአብሔርን ቤት ጠገኑበት። ለሰራተኞች የሚከፍሉ ዘንድ ገንዘቡን የሚወስዱትን ሰዎች አይቆጣጠሯቸውም ነበር በታማኝነት ይሰሩ ነበርና። ስለ በደልና ስለ ኃጢአት መሥዋዕት የቀረበውም ገንዘብ ለካህናት ነበር እንጂ ወደ እግዚአብሔር ቤት አያገቡትም ነበር። በዚያም ወራት የሶርያ ንጉሥ አዛሄል ወጥቶ ጌትን ወጋ ያዘውም። አዛሄልም ወደ ኢየሩሳሌም ለመውጣት ፊቱን አቀና። የይሁዳም ንጉሥ ኢዮአስ አባቶቹ የይሁዳ ነገሥታት ኢዮሳፍጥና ኢዮራም አካዛያስም የቀደሱትን ቅዱስ ነገር እርሱም የቀደሰውን በእግዚአብሔርም ቤትና በንጉሡ ቤተ መዛግብት የተገኘውን ወርቅ ሁሉ ወሰደ፣ ወደ ሶርያም ንጉሥ ወደ አዛሄል ላከው። እርሱም ከኢየሩሳሌም ተመለሰ። የቀረውም የኢዮአስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ባሪያዎቹም ተነሥቶ አመፁበት ወደ ሲላ በሚወርደውን መንገድ በሚሎ ቤት ገደሉት። ባሪያዎቹም የሰማዓት ልጅ ዮዘካር እና የሾሜር ልጅ ዮዛባት መቱት፤ ሞተም። በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም አሜ ሲያስ በፋንታው ነገሠ።